ስለ ልጇ ስለ ልጇ መስቀልና ወደ መቃብርም መውረዱ ስላለቀሰችው ልቅሶና ስለ ክብሯ የብንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ነው። ይህ ነው ወዳጆች። ወይ የአባቶች አለቃ የአይቆብ ቁሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ተወዳጅ ልጇ ተወዳጅ ልጇ ድንግል ማርያም ለምን አታለቅስምን? መከራ ስለተቀበለችው ድንግል ማርያም ለምን አታለቅስምን? አታለቅስም የድንግልና ጡት የድንግልና ጡቷን ላጠባችሁ ድንግል ማርያም ለምን አታለቅስ? በቤቴልሔም በብረት ስለወለደችዋ ልጇ ድንግል ማርያም ለምን አታለቅስ? በማዕፀኗ ዘጠኝ ወር ከአምስት ቀን ለተሸከመችው ተወዳጇ ልጇ ድንግል ማርያም ለምን አታለቅስ? ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸው ነስተላ ላየች ልጆቿ ሀይል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባዓል መልካም ጽሕም ሽማግሌ ያዕቆ የያዕቆብ ልቅሶ በብላቴን አይቱ ድንግል ዘንድ ዛሬ ታደሰ። ወንድሞች ባሰሩት ጊዜ ያዕቆብ ወደ ዮሴፍ የባዓል ተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አሳየችው አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያይቆብ በላዩ ላይ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን ከአይሁድ ጉባኤ መካከል ተሰክሎ ልጇን አየችው። ዮሴፍን ወንድሞች ልብሱንም ገፈው ሲያራቁቱት ያይቆብ አላየም። ድንግል ግን በጎ ምግባር ምክር በሌላቸው ከአይሁድ መካከል ልብሱንም ተገፎ ራቁቱት መሆኑ አየችው። ወንድሞች የዮሴፍን በሀያ ብር ሲሸጡት ወንድሞቹ ዮሴፍን በሀያ ብር ሲሸጡት ያይቆብ አላየም። ድንግል ግን ይሁዳ ልጇንም በሰላሳ ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያይቆባ ለቀሰ። አምላካዊ አምላካዊ ደም ግን ድንግል ማርያም ስለ ብርሱ በላዩ የምታለክትበት በቀራኒ አለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበረ። የራሱን ልብስ ግን እርስ በእርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶች ጣም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መስቀልን መስቀሉን በነገሮች ጊዜ በመላየት መካከል ቃልሽ ያማረ ነበረ። እንሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናት ያሰቃዩታል፣ ያከልሉታልም። ማርያም ሆይ ምን ታደርጊያለሽ? እንሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ንስታደርጊ ያለሽ፣ እነሆ በኢየሩሳሌም ሜዳ የሚሰቀፍበትን ግንድ ብቻውን ተሸክሟል። አንድ ኳ ወደ እርሱ የሚቀርብ የለም። ያና አርግብ ሆይ ለምን ተቀመጥሽ? የምትሰሪው ውስጥ ምንድን ነው? እነሆ ልጅሽ ስቀሉት ስቀሉት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽ በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤት ድንግል ሆይ በዮሐንስ ቤት ዛሬ ልቅሶች በእውነት ጣም ያለው ነበር። እንዲህ ስት ሰርዮ እንዲህ ስትዮ እንዲህ ስትዮ፣ ወዮ ለዚህ መራራ ወሬ ነጋሪ። ለኢዮብና ለእስራኤል ለተባለ ያይቆብ ካረዷቸው መርዶ ካረዷቸው መርዶ የመረረ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለከፋ ወሬ ወዮ ልጄ ሆይ፣ አገሩን ባካተሉ ጊዜ ስለ ሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ነገር ወዮ። ልጄ ሆይ፣ ስለአያለን እስራኤል ሞት ላይ ዳዊት ካረዱት መርዶ ይበልጣል። በዚህ በቀቶ በክብ ወሬ ወደኔ ለመጣው ለመጣኸው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ፣ ኖ ስታረጋጋይ ሰላሳ ዓመት ይሆናል። ልገስጽህም አልተቻለኝም። ዛሬ ወደ እኔ ወሬ እስከ መታ ድረስ ወጥተ። እስከምትገባ አንዲት ሰዓት እንኳ አላመርኩህም። ልጄ ወይ ለሐዘኔ ሁሉ ምስክር ሰሎሜ ናት። እንዲዳኘው አየው አየው ዘንድ ከቤቴ አልወጣም አልወጣም፣ በፈራጁ ፊትም አልቆምም። ሌበው ራሱን ሊፖስ ሲቆርጡት ሽፍተውንም ይገሉት ዘንድ ሲፈርዱበት አላየሁም። ከንቶ ቀራኔ አላየውትም። የጎረጎልታ ቦታ አላወቅኩም አላወቁም። ሁሌ ጊዜም በሚታሉበት ቦታ አልቆንኩም። ልጄ ወይ የሆነ ፍርድ አላየሁም። በፍርድ አደባባይ ክንቶ ለዘላለም አልቆንኩም። ልጄ ሆይ ያደረስኩብህን ግፍ አላውቅም። እኔም በዮሐንስ ቤት ነበር። ወዳጀ ሆይ በሊቀ ካህናቱ ባህና ግቢ የተቀበልከውን ግፍ ወሬ መራራ ነው። ልጄ ወዳጀ ሆይ ዛሬ ግኔ ለነጻነቴን አስወግድ። ስለ ልደትህ በናዝሬት መልካም ምስራች ነገሩኝ። ዛሬ ግን በኢየሩሳሌም እቺ ክፋ ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ። በዮሐንስ ቤትን የሞት ዜና መጣብኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል። በዓሉንም እናከብር ዘንድ ወደ ሀገራችን እንመላለስ እንመለሳለን እያልኩ ነበር። የዚህ አይነት ፋሲካ ደረሰኝ። ልጄ ወዳጄ ሆይ በርባና በአዘን በአሌ ወደ ልቅሶ በአሌ ወደ ልቅሶ ተመለሰ። ፋሲካም ወደ ልብብዝ አዘን ድንግልና ድንግልንም ልጇንም ስላየችው ፍጹም አዘን አልቶ አገኛት። በዮሐንስ ቤት ሳለች እንደገና ወደ ልቅሷ ተመልሳ፣ ዮሐንስ ሆይ ወደ ቀራኒዮ ትመራይ ዘንድ አማጸናሃለሁ አለች። ዮሐንስ ሆይ ከእኔ ጋር ወደ ጎልጎልታ ትሄድ ዘንድ ማጸናለሁ አማጸናሃለሁ። ሌባን ሲሰቅሉት ወንበዴን፣ ቸብቸቦን ቸውቸቆም ሲቆርጡ አያላየሁም። እኔ እንደ ወንበዴ ልጄን ወዳጀን በውስጡ የሰቀሉበትን ቦታ አይ ዘንድም ሀገሬን፣ ክብሬንም ትቼ በእግሬ ትሄዳለሁ። ልጄ ወይ ከወንድሞች አንድ እንኳ አብሮ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ወይ ብልጫ ላይ የእናት የናታዝን ሌላ ነው፣ ወዳጁ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጇ ልጇ ላይ ከልብ የምታዝነው ሀዘን ልዩ ነው። ወዳጅም ለወዳጁ ልዩ ሀዘን አዝኖ ያለቅሳል። ሀዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሀዘን ይሰናል። ልጄ ወዳጅ ሆይ ልቅሶ በእኔ ዘንድ ከተሰበሰቡ ሰዎች ሁሉ ልቅሶ ይበልጣል። ዮሐንስ ከልቅሶና ከሀዘን መጽናት እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷ እርሷም ካየ ካላየውት መጽናናት አልችልም እያለች ስለሆነ ስለሆነ ዮሐንስም እኔ ከአንቺ ጋር ወደ ቀዳኑ እሄዳለሁ፣ ታዩ ዘንድ የምትነሽ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥም በእግሮ አተኩባለች። ድንግል ፈጥና ስትራ ምድ የሚያዩዋት ሰዎች እንዲህ የምታለቅስ ይች ማናት እርስ? አሉ እርስ በርሳቸው የሚነጋገሩ ነበር። ሌሎችም ከገቢያ የምትሻውን ስትገዛ ከንቶ ይችን ዳላይናት የሚሉ ነበር። ሌሎችም እርስ በርሳቸው ይችን እንግዳ ናት በሀገር ውስጥ ያሉ ማስተዋል ትሄዳለች ማስተዋል እና ይሉ ነበር። የጌታ ኢየሱስ ደግ ከመዝሙር እንደሆነ እንደ ዮሐንስ የሚያውቁት እንጂ ይቼ እናቱ ትሆናለች በመስቀል ላይ ተሰቅሎ ታዩ ዘንድ ትሮጣለች ይሉ ነበር። ሌሎችም ይቼ የዮሴፍ ሚስት ትሆናለች፣ ስለ ልጇም ወሬ ነገር ነገሯል እግዋት ይሆናል ይሉ ነበረ። ሌሎችም መልካሟ ደግግባቷ ያምራል ይሉ ነበር። ሌሎችም እጭ ዮሴፍ ሚስት ትሆናለች ስለ ልጇ ወሬ ነገሩ ነግሯት ይሆናል ይሉ ነበር። ሌሎችም መልካሟ ደም ግባቷ እንዴት ያምራል ይሉ ነበር። ሌሎችም በትጭ አገር ክፍ እንደዚያች እንደዚህ ቻለች አላየም አላየንም መልካሟ ልጇ መልክ ይሉ ነበር። በገበያ ውስጥ ያሉ ሰዎችም ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማ። ሰሎሜ ሰሎሜም በኋላዋ ተከተላት ተከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ወደ ግራም መለስ ቀለስ አትልም ነበር። ወደ ጎለጎልታን በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድም የተሰበሰቡት ብዙ ህዝብና ሕዛብ ሰራዊቱንና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለበጋ። ስፋዚገው ከአርማይስት ከባርቅ ከሙአብ ከቆበር ከአስማ ልጆች ከአገር ሁሉና ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ህዝቡም ሁሉ ስላዩት አስደናቂ የሆነ ታላቅ ተጨናንቀው እርስ በርሳቸው ኖ በዚህ ሰው ላይ ክፉ ምክራቸውን በግፍ ይፈጽሙ ነበር ይሉ ነበር። ሌሎችም እንሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ሀያ ሀያል ና ጽኑ ብርቱ ሰው ገድሉ ገድሉ፣ ይሉ ነበር። ሌሎችም በልቻ ሀገር እውነተኛ ፍርድ ቢኖር ይህንን ባልገደሉ ነበር ይላሉ። ያገኛም እንደገና ሌሎችን በአይሁድ ሁሉ ላይም ያነግ ሰው ዘንድም ስለ እርሱ ንጉሥ መልዕክት የጻፈለትን ይህ አይደለም ይሉ ነበር። ስለዚህ ንጉሥ የሄዶስ የሚገሉት ዘንድ አዘዘ አሉ። ሌሎችም ስለ እርሱ ሳይሙት የወንድሙን ሚስት ንጥቆ ጎጎስኳን ላይ ያደረገው ይህ ነው፣ እያብር ወደ ስን የረገሙት ያገኛ ኖ ያለ ፍርድ ይህንን ገደለው አሉ። ግደለው አለው። ድንግልም ስለ ጽኑ መከሯ ስለ ልቅሷ ብዙ ብዙ እንበዋንም አንገቷን ወደ ምድር ደታ ነበረ። ከተሰበሰቡት የአይሁድ ብዛት የተነሳ ታላቅ መጨናንቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስም አየው ዘንድ አየው ዘንድ ልጄ ወዳጄ ወዴት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልክሎኛልና አለችው። ዮሐንስ በመስቀል ላይ ታየው ታየው ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ አይኖችሽን ቀና አድርጊ አላት። አይኖቿንም ቀና አድርጋ ካያየችው ደርሳን በቀኙ እስከ ቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ታዩዝ ነበር ቸሩ ፈጣሪያችን የእናቱትንና አይቶ አይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይች እናት ናት አለው። እናቱም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድም እጇንም ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅሰ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነው እና ከእርሱ ፈጥነት አትለይ አትለይ ብላ ተናገረች። ዮሐንስ እርሱስ ምድራዊ አባት የለውም ልጄ ሆይ ይህ በራሴ ላይ ያለው የሾው ዘንድ መከረውን እንዳንተ እንድታገዝ ዘንድ በራሴ ላይ እንዲሆን በወደርኩ ነበረ። በወንበዴ በዴ ላይ ማለቀስኩልህ አለቀስኩም አልሰቀልሁም ይሁዳ ሆይ ለምን አለ አልሰቀልሁም አንተ ሌባ ነበርክና በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀልሁም? አንተ ሌባ ነበርህና ከመሞታቸው በፊት ሽፍቶችንም የሚያራቁታቸው ከሆነ፣ ይሁዳ ሆይ ለምን አላራቁትም? በሙዳይ መጽዋት የገባውን የምትሰርቅ ሌባ ነበርህና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት፣ በመከረው መድከሜንና የልቤን አዘን ተመልከተህ የፊቱን አይቼ ይደስደስ ዘንድ እንድትወኝ ዮሐንስ የድሀ ደግ ማደሪያ በሆነው በዚህ ተራራ ያለ ዛሬ አላየ አላየ አላየውምና፣ በእርሱ ላይ አለክስ ዘንድም ተወኝ። በመከራው ጊዜ የያየው መት ምኝተው ነበርና መከራይም ከመከራው ይበልጣል እና ይችን ቦታ የዲዎች ሁሉ መጠጊያ ናትና ይሰማችኋል ከእርሷን አመጣፍ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝም እና በልጇ መስቀል ቀኝ ቆማ ሳለች ድንግል ሐዘኗ ጸንቶባት ነበርና ከብቻዋ ልቅሶ በቀርም ልቋን በሐዘን እጅግ ስለተነካ ያንን ታላ ጉባኤ መለስ ብላ አታይም ነበር። እንደ እንዲሁ እንዲህም በሆነ ሆነ በዚያም ቆመው የነበሩት ሴቶች የጉዛ ሚት ሚት የጉዛ ሚት የሆና ዮሐና፣ መግደላዊት ማርያም እና ሰሎሜ እመቤታችን ድንግል እና ስትወድቅ አቅፈው ያነሷት ነበር። በእነዚህም ንጹሀን በሆኑ ሴቶች መካከል ልቅሷ ልብ የሚነካ ሳዘኝ ጉሮ ያለው ነበር። ስለ ልቅሷም ጣም ያለቅሱ ነበር። ከአይሁድ ሴቶች የሆኑ ሌሎች ሌሎች ግን ስታልቅ ስለ ልቅሷ ምንስሙ የሰሙ እንዲ እያሉ ተግደዳደሯት ከወለድሽው በሁለት አመት በአንቺ ምክንያት እንዳችን ክንዳችን ልጆችን ከማቀፍ ተለይቶ ነበርና፣ በቀላችን ዛሬ በአንቺ በልጅሽ ላይ መጣ። ከሄሮደስ ጋር የነበሩ የአይሁድ ታላላቆች ይገድለው ይገድለው ዘንድ የሄሮደስን ልብ ያስቸክኑ ያስቸክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስ እንደምወደው ለሄሮደስ አመለከቱት አመለከቱት ነበርና፣ ከአይሁድን ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱበታልና ለጲላጦስም ምክረ ካለበታቸው ነጥፈው ይወስዱታል እና አሁንም እንስቀለው እንሰቅለው ዘንድ ትእዛዝን ኃይልህን ላካለ አሉ። አይሁድም ስልጣኑን ጭፍሮችን ከነሳታቸው ጋር ይልካቸው ዘንድ ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና፣ ስለዚህም ስራ በዚች ቀን ፕላቶስ ከእርሱ ጋር አልወጣም በእርሱ በአይሁድ መካከል ሰብ እንዳይሆን ፕላቶስ እና ሚስቱ ጌታ ኢየሱስን እንደ ራሳቸው ይወዱት በጅራፍም ያስገርፈው ያስገርፈው እንዲህ እያደረገ አመፀኞች አይሁድን ደስ አሰኝቶ ወደው ያለ ሞት እንዲፈቱት ነበር እንጂ እንደሚሰቅሉትም አውቁ። ቢሆንስ ጲላጦስ ይሰቅሉት ዘንድም ባልሰጣቸው ነበር። እርሱ ሚስቱና ልጆቹ ሆነው ለሞት ባልደረሱበት ነበር። ቀንቶ ፍርድም ባልፈረደበት ነበር። እንዳገኛም በሰንበት ማንም እንዳይፈውስ ይህንንም እራሱን ጽኑ ያደረገ ሰው ያገኛም በሰንበት ማንም ማን ማንን እንደ እንዳይፈውስ ይህንን ራሱን ጽኑ ያደረገ ሰው አንተ ብትካተልን እኛን ፈትተን እንፈለቅለ እንለቀዋለን ብለው በአስተት ለጲላቶስ ነገሩት እንጂ በዚች ሸንገላቸው ምክንያት ካላቸው እውነት መስሎት ጲላቶስ ገረፈው። ዳገኛም ከዚህ ሁሉ ወደ ጥንት ነገራችን እንመለስ። ድንግልን በልጇ ቀኝ ቆማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረበ ብሎ ከእርሷ ጋር ትሄድ ዘንድ ተርሱ ከእርሱ ጋር ትሄድ ዘንድ ለመናል። እርሷ ግን በልቅሶ እና በጭወት በፍጹም አዘን ሆና ቆመች። ልጇም እንዲህ እያለች ወደ ሀገር ተመለሰች። ልጅ ሆይ በላዩ በሰንበት በሰቀሉ መስቀል ላይ ስትውል በፍቅር እሰናበትሃለሁ። ብርሃንም ስለተመላው ምራቃቸው ስለተተፋበት ፊትህ እሰናበትሃለሁ። በሁለቱ ወንበዴዎች መካከል የተሰቀልከ ንጉሥ ሆይ ለመራቆት እጅ እነሳለሁ እነሳለሁ፣ ሰላምታም አቀርብልሃለሁ። ልጅ ሆይ በጠላቶች እጅ ላለው ለከበረው ልብስ እጅ እነሳለሁ፣ ሰላምታም አቀርባለሁ። ልጅ ሆይ ከራስ በላይ ለተደፈው እሾህ ዘውድ እጅ እነሳለሁ፣ ሰላምታ አቀርብ አለው። ይህንንም ይህንን ይህንንና ይህንን የመሰለ ልየ ልቅሶ እያለቀሰች እየጮች ወደ ዮሐንስ ቤት አደረሷል። እሷም ከምጮሆና ከመርቆሷ ዝም አላለችም። ከልቅሷ ከአዘኑ ብዛት የተነሳ ለአይኖቿ ሽልብት አልሰጠችም። ልምኖዋ በረከቷ ከኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ነው። እነዚህ ተሰብስበ በሚሰሙት ከሚሰሙት አሜን

ሳራ መኖሪያ ድንኳን የደዋውያን መጠለያ ድንኳን ሲሳራን ያስገደለች የዲቦራ ምስጣና በዳርቻዋ የምትቀመጥ የውሃ መንቀል ዝራ በት የታምሳል አያት ማርያም እጅ ናት። አምባ መጠጊያ እያሱ የምስክርነት ሐውልት የሳሙኤል ቅባ መንግስት የሙዳ በደብተራ ሙሴ አበባ ያፈራች በኩረ ሎሚ ስልጣነ ክህነት ሰማያዊ መስዋዕት ያስገኘች ምድራዊ አንበሳ እንቦሳ በግፍ የሞተ የናቡቴ የተክል ማርያም ይችላት ኤርምያስ ያዘ ያመሰግናት በተዘጋጀ በር አምሳል ያያት ግን በተዘጋጀች ቤት አምሳል ያያት የዘካርያስ መቅረስ ሃና አምሳል ያያት የጦቢታ የአይኖቿ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይችላል። ይህች ናት የታተመች መጽሐፍ ይሳይሽ በተጠማች ምድር የመሰላት ያበበች በትር ምልክ ያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት የስቃያስ የእድሜው ጭማሬ አምዶቿ የደጋ ዛፍ የሆኑ የንጉስ ባደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዘፋን ቢያህር መጨጊዋ መጨጊዋ የወርቅ ውስጡ በእብነ በረድ የተነጠፈ መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች በውስጧም ሰባቱ ምሰሶች አማች ዳለ እንዳለ መጽሐፈ ምሳሌ ምዕራፍ ዘጠኝ ቁጥር የምሕረት ቃል ኪዳን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ካልተገኘች ተብሎ እንደተናገረ ከነገስታት ዘር የተወለደች የተሸለመች ሙሽራ የዳዊት ልጇ ልጅ የመለኮት ማደሪያ ቤት ማርያም አሏት። ሰባት ምሰሶች የተባሉ አባቶች አንደኛው አብርሃም፣ ሁለተኛው ይስሐቅ፣ ሶስተኛው ያዕቆብ፣ አራተኛው ይሁዳ፣ አምስተኛው ሌዊ፣ ስድስተኛው ዳዊት፣ ሰባተኛው ሰለሞን ናቸው።

ሴቷ ገናነቷ ጠብቆ ተናግሮ መፈጸም አንችልም። ዝም ብለን እናድን። ልመናዋ ክብሯ ለዘላለሙ ከሁላችን ከዚህ ቤተክርስቲያን ከሀገራችን ከኢትዮጵያ እንዲሁም እዚህ ተሰብስበ ጣጣና አለን የተቸገሩትን ትርዳልን የተራቡትን ትመግበልን የተጠሙትንም ታጣጣለን፣ የታረዙትንም ቋሶና ታስፈታልን ከሀገር የወጡትን ወንድሞችን እህቶችን እናቶችን አባቶችን ህጻናትን በሰላም ለሀገራችን ታውቃለን። በሀገር ቤትም ያሉትንም እህቶችን እናቶችን ወንድሞችን ህጻናትን ጨምሮ በሰላም ወጥተው በሰላም ይግቡልን። ሀገራችን ኢትዮጵያ ሰላም ያግልን፣ ሃይማኖታችን ትጠብቁልን፣ ሃይማኖታችን ያስፋልን፣ መንፈስ ተዋዶንን ያስፋልን። በምሕረቷ በቸርነቷ ትጠብቅ። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን በቸርነቷ በቃል ኪዳኗ ትጠብቅልህ። የሞቱትን ነፍሳቸውን በገነት ያኖርልህ።